እነዛ ሰዎች ግን እምቢተኛ ነበሩ፣ ከማመን ይወገዳሉ። በዛ ላይ ደግሞ ኩራቱም አለ። ሰዎች የሚሰጡት ቦታ ለሂዳያ ሰበብ አይደለም። አላህ የበለጠ ከፍ ሊያደርገንም ይችላል። ቁርአን ትልቅ ሙዕጂዛ ነው። መልእክቱ ራሱ የሚቀበሉት አይነት ነገር ነው። ሁሌም ኢማናቸው ብርቱ የሆኑ ሰዎች መልሳቸው ግልጽ ያለ። አብዛኛው ኡመም ላይ ደግሞ ያለው ይሄ ነገር ነው። ይህ ሳሊሕ ዓለይሂ ሰላም የተላከበትን ነገር እንክዳል ነው። ወላ ተመሱሃ ቢሱኢን ፈየእኹዘኩም ዓዛቡን አሊም ሳዲያ አላይህ ሰላም አስተናቀቃቸው። ወደ አላህ የተጠጋችና የተጠጋች ናቀቱላህ ወሱፊያ ይላሉ። ነገር ግን ቅጣት እንደሚመጣባቸው ግን ይፈራሉ። ከወርቅ የሆነ ቤት ሊኖርህ ይገባል። እንዲህ ተራሱ መሆን የለብህም። እንደኛ ከጭቃ የሆነ ቤት እንዴት መልእክተኛ የሆነ

በአማርኛ ዮርዳኖስ ተብሎ የሚጠራ ሀገር አለ። በዛ መካከል ያለ ቅርብ የሆነ በአረብ ግዛት የሚገኝ አካባቢ የነበራቸው ህዝቦች ናቸው። ስለነሱ ህዝቦች ከነቢያቸው ከሳሊህ ዐለይሂ ሰላም ጋር የነበረውን የዳዕዋ ሂደት አይተናል። ነቢላህ ሳሊህ ህዝባቸውን ሲጠሩ በጣም ሂክማ፣ ጥበብ የተሞላበት መልእክት አድርሰዋቸዋል። አቅሉ አእምሮ ሰላም የሆነ ሰው ሊቀበለው የሚችል መልእክትን አድርሰዋቸዋል። እነዚያ ሰዎች ግን እምቢተኛ ነበሩ። ከእምቢተኝነትም ባለፈ መልኩ ደካማ የሆኑ ሰዎች ሳሊህን የተከተሉ አሉ። ብዙ ጊዜ የሚከሰት ነው። የነቢይ ተከታዮች አብዛኛው ጊዜ በነቢ ሰላ ሰለም ዘመን አይተናል። በማህበረሰብ ውስጥ ግምት የማይሰጣቸው ቦታ የማይሰጣቸው ሰዎች ለእምነቱ የቀደሙ ሆነው የሚገቡበት ሁኔታ አለ የሚያሳየን እንደው ዱኒያ ላይ በሚሰጥ ስታተስ እንዳልሆነ ሰው ሀብት ስላለው ስልጣን ስላለው ሰዎች የሚሰጡት ቦታ ለሂዳያ ሰበብ አይደለም። በተቃራኒው ግን ሰዎች ይጠቀሙበታል። ናሕኑ አክተሩ አምዋልን ወአውላድን፣ እኛ ብዙ ሀብት ያለን ብዙ ልጅ ያለን ስለዚህ ዱኒያም ጥሩ ቦታ ያለን እኛ ነን ቢሆን አናጣውም ብለው አኸራም ቢሆን አናጣውም ብለው ስትድላል ያደርጋሉ። እና አስራፍ መሆን በማህበረሰብ ውስጥ ትልቅ ቦታ ማግኘት የሂዳያ ማሳያ አይደለም። በተቃራኒው ደግሞ አንድ ሰው አለው ማለት ሂዳያን ይከለክላል ማለት አይደለም እና በዳዕዋ ሂደታቸውም አንዱ አላህ የሚነግረን ሱብሓነሁ ተዓላ እነዚህ ህዝቦች ሷሊህ ዓለይሂ ሰላም በሚጠራቸው ሰዓት ለሁለት የተከፈሉ ህዝቦች አሉ። አንደኞቹ ኩራተኞቹ መለ የሚባሉት አሽራፍ የሚባሉት አካሎች አሉ፣ እነዚህ ደግሞ ደካሞች አሉ። እና እስቲ ከነዛ እንጀምርና ደካሞቹ ምን ምላሽ ሰጡ? እነዚ ኩራተኞቹ ደግሞ እምቢተኞቹ

ይሄ ምክንያቱ አብዛኛው ስልጣን ላይ ያሉት ሀብት ላይ አለን ብለው የሚያስቡት ሰዎች ይህንን ሰው ከተከተልን ስልጣናችን ይጎላል፣ ሀብታችንን ይቀንሳል፣ ከማህበረሰቡ እንገለላለን ብለው የምናጣው ነገር አለን ብለው ስለሚያስቡ ከማመን ይወገዳሉ። በዛ ላይ ደግሞ ኩራቱም አለ ትዕቢቱም አለ ያያ ተደማምሮ ይከላከላሉ። በሰባዎቹ ደግሞ ሀቅን ፈላጊም ናቸው ይህንን ዲን ብንይዝ ደግሞ አላህ የበለጠ ከፍ ሊያደርገንም ይችላል ብለው ያስባሉ። እና ይህ የተለመደ ነው፣ መሰጣዎቹ መከተላቸው ማለት ነው። እና ሁለቱ ቡድኖች መካከል ሀይለኛ እንትን ተፈጠረ። የቃላት ጦርነት ብለን ብንለው እንችላለን፣ መነጋገር ጀመሩ ማለት ነው። ቁርአን ያንን ያነሰዋል። ምን አሉ እነዚህ የካዱ ሰዎች? ቃለል መለኡ ለዚነ እስተክበሩ ምን ቀውሚሂ ሊለዚነ እስቱድዒፉ ሊመን አመነ ሚንሁ እነዛ የኮሩት ጥጋበኞቹ፣ ኩራሰኞቹ ላመኑት ሰዎች ይሄ ሳሊሕ የሚባለው ከአላህ የተላከ መልእክተኛ መሆኑን ታምናላችሁ? አሏቸው። አነ ሳሊሕ ሙርሰሉ ሚን ረቢሂ እንደው እንደዛ ነው የምታምኑት? እርግጠኛ ናቸው፣ ይሄ ሰው የአላህ መልእክተኛ ነው። በማፌዝም አይነት ነገር በማላገጥም አይነት ይጠይቋቸዋል። ግን ሁሌም ኢማናቸው ብርቱ የሆኑ ሰዎች መልሳቸውም ግልጽ ያለ ነው። ለማብራራት ዝርዝር ውስጥ አይገቡም። መልስ ተሰጥቷቸው ምን አሉ? ቃሉ ኢና ቢማ ኡርሲላ ቢሂ ሙእሚኑን። አዎ እኛ ሳሌሕ ዓለይሂ ሰላም በተላከበት ነገር ያመንን አምነናል። ያላችሁትን ብትሉ የተሳደባችሁትን ብትሳደቡ ያደረሳችሁትን አደጋ ለማድረስ ዝግጁ ብትሆኑ እኛ አምነናል። ቁርጥ ነገር ነገሯቸው። እነዛም ደግሞ ከጥጋባቸው ጋር የሚናገሩትንም ጭምር አያውቁምና ያንኑ ኩራታቸውን የሚመስል ንግግር ተናገሩ። ምን አሉ? ኢና ቢማ ኡርሲልቱም ቢሂ ካፊሩ ቢማ ኡርሲለ ቢሂ ካፊሩ። እኛ ደግሞ ይሄ ሳሌሕ ዐለይህ ሰላም የተላከበትን ነገር እንክዳለናል ከሃዲዎች ነን አሉ። እነዛ አምነናል፣ እነዚህ ክደናል አማኝና አላማኝ ለሁለት ግሩፕ ተከፈለ። ለሁለት ግሩፕ ተከፈለ ማለት ነው። ብዙ ጊዜ ይከሰታል ይሄ ነቢይ ከተላከ የሁለት ግሩፕ መከፈሉ በሁሉም ነቢዮች ላይ ያለ ነው። የሚቀበል አማኝ አለ። ራሱ መጨረሻው አቂባው የሚያምረው ከነቢዮች ጋር መዳን የሚያገኘው ያ ግሩፕ ነው። ሁለተኛው ደግሞ እነዚህ የካዱ ሰዎች ናቸው። የካዱ ሰዎች ደግሞ ብዙ ጊዜ የሚጠይቁት ልክ ነቢዩ ሰላሰለም ለምን ጠይቀዋል? ያው መልእክቱን የበለጠ ለማቅረብ ብዙ ሰው ከነቢዩ ሰላሰለም ሲራ ጋር ጥሩ ቅርርብ ስላለው የነቢዩ ሰላሰለም መልእክት የተቃወሙ ሰዎች ምልክት አምጣ ብለዋቸዋል። ለነቢይነታቸው ቁርአን፣ ትልቅ ሙዕጂዛ ነው። መልእክቱ ራሱ የሚቀበሉት አይነት ነገር ነው፣ አቅላቸው እምቢተኛ ባይሆኑ ማለት ነው። ከዛ በተጨማሪ ያሳያቸዋሉ፣ ለምሳሌ የጨረቃ መከፈል የመሳሰሉ ከዛም በኋላ የተለያዩ ሙዕጂዛዎች ማለት ነው። እና እነዚህ ህዝቦችም ቀጥታ ያደረጉት ምንድን ነው፣ መካዳቸው እንዳለ ሆኖ፣ እስቲ እንደው መልእክተኛ ከሆነ ለመልእክተኝነቱ ማረጋገጫ የሆነ ተአምር እንፈልጋለን። ተአምር ማለት ኸዋሪቅ አልዓደ፣ ይሄ ከተለመደው የተፈጥሮ አካሄድ ወጣ ያለን ነገር አምጣ፣ ያን ልታመጣ የምትችለው ከጌታህ ባለህ ግንኙነት መልእክተኛ ከሆንክ ማለት ነው። አሁን ቀጥታ ስናየው መልእክታቸውን ወይም ጥያቄያቸውን የሚቀበሉ አይነት ነው ይመስለው ከመጣ እንቀበላለን። አብዛኛው ኡማም ላይ ደግሞ ያለው ይሄ ነገር ነው። ይጠይቃሉ፣ አይቀበሉን ካልተቀበሉ፣ ተቀበሉ ደግሞ ቅጣት ይመጣል። አንድ አያ የትኛውም ማህበረሰብ ተልኮለት ማያምን ከሆነ የሚመጣበት አሳማሚ የሆነ ቅጣት አለ ማለት ነው። ወማ ኑርሲሉ አያ፣ የትኛውንም መልእክት ብንልክ አላህ ሱብሓነሁ ወተዓላ የሚለው ተኽዊፈን፣ እነዚያን ሰዎች

እቺን ግመል ብዙ የተፍሲር መጽሐፎች ላይ የታሪክ መጽሐፎች ላይ የግመሏን ማንነት እንግዲህ ብዙ ነገሮች ሲመጡ አንድ ወስፍ ሲመጣ ይብራራል። ሙብሃም ሆኖ ቢመጣም አያ ነው የሚለው ቁርአኑ፣ ምልክት ነች። ግን ሲያብራሩ ነገሩን ከበድ ለማድረግ ነገሩ የተለየ መሆኑን ሲገለጽ ከተራራ ሰኽር ውስጥ ከአለት ከቋጥኝ ውስጥ የወጣች የሆነች ግመል እንግዲህ ይህ ከባድ ነገር ነው። ወዲያው የሚቀበሉት አይነት ነገር ነው መሆን ያለበት ግን እንደዛ ሰዎች ያንን አላደረጉም። ከዛ ባሻገር እንዲሁም ስለ ግመሏ አላህ ሱብሐነሁ ወተዓላ ሲገልጽልን ቁርአን ላይ ግልጽ በሆነ መልኩ ግመሏ የምትጠጣበት ቀን አለ፣ ለእሷ ብቻ የሆነ ማለት ነው። ይህም ፈተና ነው ለሌሎቹ ለነሱ ደግሞ ለነሱ ከብቶች ደግሞ ግመሎች የሆነ ቀን አላቸው። ለኩም አያ ለሃ ሽርቡን ወለኩም ሽርቡ የውሚን ማዕሉም አልተጎዱም እኮ አሁንም እንደኛ መልእክትን የጠቀሱት ይሄ መልእክቱን የበለጠ የሚያጎላላቸው ነው። የነሱን ክብር የሚያልቅ ነገር ነው። ነገር ግን ወደ መጨረሻ አካባቢ ይህንን መልእክት ከመቀበል ባለፈ መልኩ ሴራ መሸረብና ግመሏን

በክፉ ሁኔታ የምትነኳት ከሆነ የሚደርስባችሁ ቅጣት አለ ብሎ ማስፈራርቷቸዋል። ማለት አዛቡን ቀሪብም ብሎ የቅርብም እንደሆነች ቅርብ ነው ቅርብ ነው የሚደርስባቸው ቅጣት ደግሞ ሩቅ አድርገው እንዳያስቡ የጠቀሰበት ሁኔታ አለ። ምን ታነሳለ? ስለዚህ እዚህ ላይ መጀመሪያ ተአምሩን ሲጠይቁ ለማመን አልነበረም የሚጠየቁት። እነኛ ታሪክ መዘገብት ላይ እንዳለው ተአምሩ ናኩል አይደለም የሚሆን ጥያቄ አይደለም። ስለዚህ እነሱም ያንን ጥያቄ ያነሱት ታጅዝ ነው፣ አትችልም። በቃ የማይሆን ነገር ነው። እስኪ አያደርገውም፣ እንጠይቀውና፣ በቃ እናስተባብሎ ነው። የሆነ አንድ እንደ አንድ መንገድ ነው የተጠቀሙበት። ጀዛከላ ኸይር። በዚሁ ፋም ስለሆነ ላስታውስ፣ ለማያያዝ ማለት ነቢ ስ ስለምንም እንደዚህ ነው የጠየቋቸው። አንተ መልክተኛ ከሆንክ የኩነ ለከ በይቱ ሚን ዙኽሩፍ ከወርቅ የሆነ ቤት ሊኖርህ ይገባ፣ እንዲተራሱም ሆን የለብም። እንደኛ ከጭቃ የሆነ ቤት እንዴት መልክተኛ ሆነ? አውተርካ ፊ ሰማይ እንደው መጨረሻ ያለውን ነው። ከዛ በፊትም ብለዋቸዋል። አንቀጹ መጨረሻ አውተርካ ፊ ሰማይ፣ በሰማይ መውጣት አለበት። ተርካ ፊ ሰማኢ ማለት ማረጋ አለበት፣ እንዲያየነ እንዲማረጋ አለበት። አውተርካ ፊ ሰማኢ ፈታቲ ማረግ ማረግ ብቻ አይደለም ከሰማይ የሆነ መጽሐፍን ማምጣት መቻል አለበት። እንዲያየነ ወተ መጽሐፉን ይዘ መውረድ አለበት። በነሱ ቤት ምንድነው አሁን በቃ አይችልምና በቃ አልቻልኩም ማስባል ነው በቃ። ይኸው የክርክር አካሄድ ነው እየተከተሉ እብድ ነው፣ ሳሒር ነው እያሉ መሳደቡ አላዋጣም። እንደዚህ አይነት የማይሆን የሚመስላቸውን ተአምር አዘው ግን፣ ካልሆነ ያው አንድ ማስተባበያ መንገድ እንዲጠቀሙበት ማለት ነው የሚያሰቡት። እና ሳሌህ ዓለይሂ ሰላም አስጠናቀቃቸው ግመሊቱ የአላህ ግመል ነች፣ ናቀቱላሂ ለኩም አያ ተአምርናትና፣ ተጠንቀቁ። የእሷን ቀን እንዳትጋፉ። የእናንተ ቀን ለብቻለላችሁ። ይሄ የአላህ ውሳኔ ነው። ህዝቦቹ ካለማማናቸው ጋር አላመኑ። ነገር ግን ቅጣት እንደሚመጣባቸው ግን ይፈራሉ። አንዳንድ ጊዜ ሀቅ መሆኑን እያወቅክ፣ የነቢዩ መልእክት ሀቅ መሆኑን እያወቅክ ግን የአባቶች መንገድ የቅድሚያቶች መንገድ በሚል ምንድን ነው የአበው ታሪክ መሐባ ወደኋላ ያስቀራቸዋል። ግን አምነዋል፣ ቅጣት እንደሚከተልባቸው ይፈራሉ። ከነሱ መካከል ያው በታሪክ ላይ ማኑ ቁዳር ዳር የሚባል ሰው ትስዓቱ ራህ ሰዎች ጋር በመሆን ግመሏን ያጠቁበትና ሳሊሕም በጣም ይደነገጡበት ቅጣቱን በዛ ምክንያት የሚመጣባቸውን ነገር በሰፊው እንመለከታለን። እንሻ አላህ ሰዓት ሰዓት ይገድበናል። ጠይብ ኋላ ላይ የሚቀጥለው ክፍል ላይ ተመልካቾችም እንዲጠብቁን ያገዳደሉ ሁኔታ እናያለን። ምን አይነት ሰው ነበር፣ እንደንዴ ተፍሲር ላይ የሚጠቀሱ ምክር ሊሰጡ የሚችሉ መልእክቶች አሉ። ሰውየውን ወደዛ የገፋፋበት የሆነ ፊትና አለ እንዲያጠቃ ያደረገው እና የማጥቃታቸው ሂደትም በዛ አላበቃም። ተከታታይ የሆኑ የቅጣታቸውን ሂደት የምናይ ይሆናል። ተመልካቾቻችን ስለ ሰሙድ ህዝቦች እያየን እንገኛለን። የሰሙድ ህዝቦች የነበሩበትን ሁኔታ፣ ከነቢያቸው ጋር የነበራቸው ሰጣ ገባዎች፣ እንዲሁም ደግሞ አላህ ምልክት አምጥቶላቸውችን የግመል ሁኔታ። ብዙ ጊዜ ሳሌሕ ሲባል ግመሏ ነው የምትነሳው ተአምር ስለሆነች ማለት ነው። እና ቆይታችን አላበቃም። በሚቀጥለው ክፍል ከሰሙድ ጋር የተያያዙ ነጥቦችን ይዘን የምንመለስ ይሆናል። በያላችሁበት ወሰላሙ አለይኩም ወረሐመቱላሂ ወበረካቱ።